መገኛችንን ሀያት አካባቢ አድርገናል። እዚህ ደግሞ የተገኘንበት ዋናው ምክንያት ሰዎች ከሚያላምዷቸው እንስሳቶች ውጪ ባልተለመደ ሁኔታ ጥንቸሎችን በማላመድ እና እንዲሁም ደግሞ ከሰዎች ጋር እንዲተዋወቁ በማድረግ እንዲሁም ደግሞ ለገበያነት እያቀረበ ለሽያጭ እያዋላቸው የሚገኝ ወጣት ቤት ተገኝተናል። አጠቃላይ የጥንቸል ገበያው ምን ይመስላል የሚለውን የምናስቃኛችሁ ይሆናል። አብራችሁን ቆዩ። እኔ ስጀምር መጀመሪያ አንድ ሴት ንቼ የነበረችኝ ከዛ አንድ አርቢ ጋር ወስጄ አስጠቀው እሱ ጋር አስጠቅቼ አራት ወለደችልን። አራቱን ሸጥኩኝ በሁለቱ አንድ ትልቅ ሴት ጨመርኩ። ሁለቱን አስጠቅቼ አንዱ እንደጨመርኩኝ ከዛ በኋላ እንዳለ የበዙት በእነሱ ነው እና እንደ ስራ ሲታሰብ አሪፍ ነው፣ አዋጪ ነው። ገና አልተሰራበትም በደንብ ያዋጣል። የገበያቸው ሁኔታስ ምን ይመስላል? ዋጋ አንጻር ስናይ ከ2500 ጀምሮ በትንንሾቹ ሆነው ማክሲመም ዋጋ 3500፣ ከ2500 እስከ 3500 ዋጋቸው እንደዛ ነው። ዲፔንድ ኦን ትንሾቹ እነዚህ እና አሁን እቺ አሁን እቺ አሁን ትሆናለች እቺ አሁን ወርክ አስራ አምስት ቀን ነች። እቺ አሁን ዴሊቨሪ እናደርጋለን ወደ በኋላ። እቺኛዋና እችኛው ሬዲ ቡክ ተደርገዋል። ዴሊቨሪ ስናደረግም አብረን እንሄዳለን እንደዚህ። እንዳያስኳት ነው ወይስ እንዴት ነው ባህሪው? ሰው የመላመድ ነገሩ ያው ዛሬ አንተ መተህ ነው አረ፣ ያስካት በቃ ይሄን ያህል ማለት ነው። በኋላም ሄደን ስንሰጣቸው ከእነሱ ጋር ወዲያው ነው የመላመድ ነገር የሚኖረው። እንደዛ ነው፣ ብዙ አግሬሽንም የለባቸውም እስቲ ደግሞ የነዚህ ዋጋ ስንደው ስንት ነው? ለመሸጥ ልክ ሲደርሱ የዛን ሰዓት ከአምስት ሺህ ብር ጀምሮ ይኖራል ብር ማክሲመም እስከ ሰባት ሺህ ብር ስምንት ሺህ ብር ይኖራል። ተመራጭ የሆኑት የትኞቹ ናቸው? ተመራጭ የሚሆኑት ፍላፊ ሲሆኑ በደንብ ሄሪ ሲሆኑ እንክብካቤ መነም ሰው ማድረግ ስለሚፈልግ ጸጉር ማበጠር ሊሆን ይችላል፣ ሻወርም መውሰድ ሊሆን ይችላል። እሱ እሱን ሞር በደንብ ሊያደረግላቸው ሊንከባከቧቸው የሚፈልገው አይን ውስጥም የሚገቡት ፍለፍ ይሆኑ ጸጉራም ሲሆኑ ነው። አንዳንድ ሰው ደግሞ ይኖራል፣ ጸጉራቸው ያስቸግረኛል፣ አልንከባከባቸውም፣ ጊዜ የለኝም፣ ግን እንስሳ ወዳል ብሎ ለሚል ደግሞ በነዛኞቹ ይኖራል። ማክሲመም ሳይዛቸው የሚያበቃው አምስት ወራቸው ላይ እስከ ስድስት ወር ባለው ጊዜ ውስጥ ነው። ከአምስት ወር እስከ ስድስት ወር ባለው ጊዜ ውስጥ ነው። ከዛ በኋላ ያለው ነገር መውፈር መክሳት ነው። እሱ ደግሞ የአንተ ምግብ አሰጣጥ ላይ ነው ዲፔንድ የሚያደርገው። አጠቃላይ የገበያው ሁኔታ አሪፍ ነው። እኔ እስካሁን እግዚአብሔር ይመስገን አሪፍ ነው። በራቢት ላይ አክሳር የሚባል ነገር አይኖርም። ምክንያቱም የምታወጣውን ምግብ የምትሰጣቸውን እንክብካቤ ከዛ ስትሸጠው ስትደምራቸው የምታወጣው ምግብና የምትሸጣቸው ዋጋ ከሁለት ህፃን ላይ የምትመልሰው ነው። ከእንክብካቤ ከነ ምግቡ ከነ ሁሉ ነገሩ። ሰላም እንዴት ነው? ሰፍ ምን አይነት ነው ነጭና ጥቁር ነበር እንፈልገው እና ዋጋ ስንት ነው የምትለኝ ዋጋ ከሁለት ሺህ አምስት መቶ ጀምሮ ነው ሁለት ኮስት ስር ትንሽ ዲስካውንት ይኖራል ቤት ውስጥ ያጫውቱኛል? ያዝናኑኛል? ከጭንቀትም ከምንም ከድብርትም ያወጡኛል? ስለምወድ ነው እንስሳ ሁለተኛ ደግሞ ያው ገበያው ላይ ለመግባት አሳባለኝ። ጥንቸሎች አንድ በባህሪያቸው እንትን ናቸው፣ አይተናኮሉም፣ አግሬሲቭ አይደሉ። ከወጪ አንጻር ወጪ ኮስታቸው ትንሽ ነው እና ከዛ አንጻር አሁን ውሻ ምናምን ከማርባት እኔ እንደ ጥንቸል እመክራለሁ። ወጣቱ የደንበኞቹን ፍላጎት ለማርካት በአዲስ አበባ ከተማ የተለያዩ አካባቢዎች የቤት ለቤት ጥንቸል የማድረስ ስራም ይከውናል። እኛ ጋር በጣም ልጆች ይወዱታል። ከዚህ በፊት ነበረኝ፣ አሁን ድጋሚ ነው የምገዛው እናም በጣም ነው የምወደው። ለሳሎን ምናምን በጣም ምርጥ ነው። ለልጆች መጫወቻ ምናምን ደስ ይላሉ። ቤት ውስጥ ሲታዩ ምናምን በጣም ነው በቃ የሚያስደሰቱት፣ ውበትም አላቸው። ለዛ ብዬ ነው የገዛሁት። ስትንከባከበው ሁሌ ካንተ ጋር ነው የሚኖረው ከሰው ልጆች ጋር በቀላሉ መላመድ የሚችሉት ጥንቸሎቹ በማህበረሰቡ ዘንድ ተቀባይነታቸው እያደገ መጥቷል። የተፈጠረውን ፍላጎት ለማሟላትና ገበያውን ለማስፋት በሚደረገው ጥረት ውስጥ ደግሞ ለሌሎች የስራ እድልን ለመፍጠር እየሰራ መሆኑን ወጣት ብሩክ ይናገራል። በቅርቡ ብራንች ይኖረናል። የማደርስበት ቦታ አዲስ አበባ ሙሉ ቦታ አደርሳለሁ። ያው ትንሽ እንደ እንደ ቦታ ይወሰናል ራቅ ሊል ይችላል፣ ግን ብዙ ጊዜ ማደርስባቸው ዴሊቨሪ ማረጋቸው ቦሌ፣ ጎሮ፣ መገናኛ፣ ሜክሲኮ፣ አያት፣ ጣፎ አደርሳል።